አብራችን ቆዩ፣ የተከበራችሁ ተመልካቾቻችን። የመስሪያና መሸጫ ቦታ ሊመቻችልን ይገባል ሲሉ በኮምቦልቻ ከተማ አስተዳደር የስራ እድል የተፈጠረላቸው ወጣቶች ጠየቁ። የከተማ አስተዳደሩ ስራና ስልጠና መምሪያ የወጣቶችን ጥያቄ ለመመለስ ትኩረት ሰጥቶ እየሰራ ስለመሆኑ ተገልጿል። ኃይሉ መላክ አረገወይን ወርቁና አራጌ ፈንተው ይባላሉ። በኮምቦልቻ ከተማ አስተዳደር ነዋሪ ናቸው። ካሁን በፊት በስደት ይኖሩ እንደነበረም ይናገራሉ። በሀገር ሰርቶ መለወጥን ዛሬ ላይ ምስክርም ናቸው። በዶሮና በከብት ማድለብ ላይ ተሰማርተው እየሰሩም ይገኛሉ። አረብ ሀገር ብዙም አልቆየሁም። ሁለት ዓመት ሁለት ዓመት ከዘጠኝ ወር ምናምን ቆይቼ ከመጣሁ በኋላ እዚሁ ኮምቦልቻ የምድር ባቡር ኮርፖሬሽን ስራ ጀምሮ ነበርና የአፒ መርከዝ የሚባል መስሪያ ቤት ውስጥ እሰራ ነበር። እዛ ውስጥ እንዳጋጣሚ ሆኖ በጦርነቱ ምክንያት ያም ስራ ፕሮጀክቱ ሲቆም የሆነ ስራ መስራት እንዳለብኝ ስላመንኩኝ ከእህቶቼ ጋር ተደራጅቼ የዶሮ እርባታ፣ ምክንያቱም ባለቤቴ በዶሮ ስራ ላይ ልምድም ስላለው ከእሱ ተሞክሮ ወስጄ ለምን ከእህቶቼ ጋር አልሰራም በማለት እህቶቼ ጋር ተደራጅቼ የዶሮ ስራ መስራት ጀመረ። ከአሁን በፊት ያው በውጭ ሀገር በስደት ላይ ያለሁኝ በበሬ ማድለብ ስራ ስራ ነበረ። ሞያው ስላለኝ እና ዝም ስልጠና መጥቼ ሀገሬ ስልጠና ወስጄ በመስራት ላይ በምንፈልገው ልክ የገበያ ትስስር ባለመፈጠሩ ተጠቃሚነታችን እየቀነሰ ነውም ሲሉ ገልጸዋል። የኛ ማህበር ብቻ ሳይሆን እኛም ጋር እዚሁ አካባቢ ያሉ ሼዶች፣ የሌላ ቀበሌዎችም የገበያ ትስስር አንዱና ዋነኛው ጥያቄያችን ነው። እንዳቅም አላቅም ማለት የእነሱን ይሄ ነው ብዬ መናገር ባልችልም፣ ባዛር ሲዘጋጅ፣ በዓላቶች ሲቀርቡ የሆነ ቦታ ላይ አውጥታችሁ ወይም አቅርቡና አቅርቦታችሁን ለማህበረሰቡ አቅርቡ ይሉናል። ያንን እናደርጋለን፣ ግን እኛ የሚያስፈልገ ጾም በሚሆንበት ወቅት እንቁላል ይከማቻል ወይም ደግሞ ዶሮ እንቁላል ማቆም ሲያቆሙ እነዛን ዶሮች የምንሸጥባቸው ቦታዎች ያስፈልጉናል። እነዛን ነገሮች ግን በቂ የሆነ የገበያ ትስስር አልተደረገም፣ የለም እስካሁን። አሁን በስራችን አንድ ነው ጊዜ አሁን አንድ ነው። ወደፊትም ግን ያው የቦታ ችግር ሁኔታ ነው እንጂ ቦታ እየተስፋፋ ለሚኖር የተሻለ ከዚህም የተሻለ ስራ እድል ልንፈጥር እንችላለን። ካለው ወቅታዊ ሁኔታ አንጻር የገበያ ሁኔታው አንጻራዊ ነው የሚሉት የኮምቦልቻ ከተማ አስተዳደር ስራና ስልጠና መምሪያ ኃላፊ አቶ የትባረግ ጌታሁን የንግድና ትርኢት ባዛር በማዘጋጀት ለወጣቶች ተጠቃሚነት እየተሰራ ነው ብለዋል። አንድ ሸማቹን ማህበረሰባችን ማሰብ ያስፈልጋል። በተለይ ከዋጋ ንረት ጋር ተገቢ ነው፣ ተገቢ አይደለም የሚለውን መልስ መስጠት ያስፈልጋል። ሁለት አምራቹ አካባቢ ላይ ምርቱ እየተነሳበት ያለውን ሁኔታና እየሸጠበት ያለውን መጠን አንስቶ መነጋገር ያስፈልጋል ሶ በእኛ ግምገማ ከሌሎችም ተቋሞች ጋር በጋራ ስንገመግም የዘንድሮ የዶሮ ሀብት የሆነውን እንቁላል ከባለፈው ዓመት ሲነጻጸር በእጅጉ የተሻለ ነው። ከመሸጫና ከመስሪያ ቦታ ጋር በተያያዘም ሰፊ ስራ እየተሰራ መሆኑን የገለጹት መምሪያ ኃላፊው የተጀመረውን ወጣቶችን ተጠቃሚ የማድረግ ተግባር ተጠናክሮ ይቀጥላል ሲሉም ለአማራ ሚዲያ ኮርፖሬሽን ተናግረዋል። የድሮ ሀብትን ከመሸጫ ከመስሪያ ጋር ተያይዞ ራሱን አስችለን ክላስተሪንግ ማድረግ ስራ ነው። ለድጋፍ ምቹ እንዲሆን ማድረግ ከነበረበት ቅርቃሮስ ውስጥ ወስቶ ኢኮኖሚካሊ እድገት በሚያሳይ ሁኔታ ሰፋ ያለ ስታንዳርድ ሁኔታ የጠበቀ ሼድ እና ክላስተር ከተማ አስተዳድሩ እየሰራን ያለው ይሄንን። በዚህም የተጀመሩ ባለፈው አመትም የተገነቡ ግንባታዎች አሉ። በዚህ አመትም አሁን ሳይት ርክክብ አድርገን የሚገነባው ኮንትራክተር ሳይቱን ተረክቦ የአፈር ቁፋሮ ስራ እየተሰራ ነው ያለው። ይህን የምናደርገው ምንድን ምንድነው? የዶሮ ሀብት ላይ የተሰማሩ ኢንተርፕራይዞችን ውጤታማነት እና የስራ እድል ፈጠራችን አስተማማኝነቱን ለመጠበቅ የተደረገ ጥረት እንደሆነ ይታያል። ባለፉት ስምንት ወራት ከአስር ሺ በላይ በቋሚና ጊዜያዊ ለወጣቶች የስራ እድል መፍጠር መቻሉን ከመምሪያው ያገኘነው መረጃ ያመላክታል። በእንስሳትና አሳ ሀብት ዘርፉ ወደ 51 ሺህ ለሚሆኑ ዜጎች የስራ ዕድል መፍጠሩን የአማራ ክልል እንስሳትና አሳ ሀብት ለማጽፈት ቤት አስታወቀ። የስራ ዕድል የተፈጠረላቸው ዜጎች ምርቶቻቸውን ወደ ገበያ በማቅረብ የኑሮ ውድነትን በማረጋጋት በኩል የበኩላቸውን ሚና እየተወጡ መሆናቸውንም ጽፈት ቤቱ ገልጿል። በቅለት ሸማ ተከታትሎታል። የአማራ ክልል እምቅ የእንስሳት ሀብት ያለውና ለበርካታ ዜጎች የስራ እድል መፍጠር የሚያስችል ዘርፍ ነው። ምንም እንኳን በዘርፉ የምጠበቀውን ያክል የስራ እድል መፍጠር ባይቻልም በ2017 ዓ ም ይህ ዜና እስከ ተጠናቀረበት ጊዜ ድረስ ወደ 51 ሺ ለሚጠጉ ዜጎች የስራ እድል መፍጠሩን የአማራ ክልል እንስሳትና አሳ ሀብት ልማት ጽህፈት ቤት የስራ እድል ፈጠራ ተወካይ ባለሙያው አቶ ዜናው ይታይ ገልጸዋል። በአመቱ የነበረን እቅድ ነበረ። እስካሁን 50956 አፈጻጸም አለን። በሁለቱም በጊዜያዊም በቋሚውም በምናይበት ሰዓት ማለት ነው፣ ወደ 31179 በቋሚ የተፈጠረላቸው ሲሆን 19659 ደግሞ በጊዜያዊ የስራ እድል ተፈጥሮላቸው እየተሰራ ያለ ነው። የስራ እድል የተፈጠረላቸው ዜጎች ውጤታማ እንዲሆኑ በተለያዩ ፓኬጆች ስልጠና ከመስጠት ጀምሮ የተለያዩም ሙያዊ ድጋፍና ክትትል እየተደረገላቸው ስለመሆኑም ባለሙያው ገልጸዋል። እያንዳንዱን ተግባር መመገቢያቸው ምን ይመስላል፣ መጠጫቸው ምን ይመስላል፣ እነዚህን ሁሉ በመከታተል እንዲያሟሉ ይደረጋል። ግባቱ እንዲቀርብላቸው ከተለያዩ ባለሙያዎች ጋር በመነጋገር ያ ግባት እንዲሟላቸው ይደረጋል ማለት ነው። መኖየት እንደሚያገኙና የመኖ ምንጩ እነማናቸው፣ ዳይሬክት ከአምራቾች ወይንም ከሚያከፋፍሉት አካላት በማገናኘት ውጤታማ እንዲሆኑ ስራ ይሰራል ማለት ነው። ጤናና እንዲሁም ሌሎችን የሕክምና ስራዎችን በዚሁ ይሰራል ማለት ነው። የቅድመ መከላከል የክትባት ስራ በሰፊው እንዲያገኙ እገዛ ይደረጋል። ከዝርያ ማሻሻል ጋር ተያይዞ ያሉትን የዝር የማዳቀል ስራ በባለሙያዎች ስለሚሰጥ ይህንንም ተግባር ለተደራጁ ኢንተርፕራይዞች በስፋት ይሰጣል ማለት ነው። በዘርፉ የስራ እድል የተፈጠረላቸው ዜጎች በእቅዳቸው መሰረት ስለሚሰሩም ሀብት ማፍራት ችለዋል፣ ያሉት ባለሙያው ከዚህ ባለፈም ወደ ገበያው ምርታቸውን በማቅረብ የዋጋ ንረቱን በማረጋጋት በኩል የበኩላቸውን ሚና እየተወጡም ነው ብለዋል። ብዙ ኢንተርፕራይዞች ወደዚህ ተሰማርተዋል። ምርት እያመረቱ ነው። ገበያ ላይ ወጠን የእንቁላል ምርት የዶሮ ሌሎችንም ምርት ገበያ ላይ የምናጣበት ጊዜ የለም ማለት ይቻላል። የስራ እድል የተፈጠረላቸው ዜጎች ያለባቸውን የመስሪያ ቦታና የመነሻ ካፒታል እጥረት እንዲፈታላቸው ጽሕፈት ቤቱም ከባለድርሻ አካላት ጋር እየሰራ መሆኑንም ባለሙያው ገልጸዋል።